ኧረ እንዴት ነው በሉት። ኧረ እንዴት ነው? በቅርብ ቀን ጠብቁን፣ በሸጋ ጨዋታ የተዋበውን ካስማ ቴብል ይዘን እንመጣለን። ብያችሁም ነበር አደል? ቀኑ ግን ለእኔም ጭምር ሚስጥር ነው። ማን ልጠይቅ ይሆን? እሰይ ተስፍሽ፣ የመጀመሪያው ምዕራፍ ካስማ ቴብል መቼ ነው የሚጀምረው? አላቅልህም፣ ዞር በልከኝ፣ እረፍ ይባሳል ፍቄ አንተ የምታውቀው ነገር አለ ማሰኞ ሮ አርብ፣ እቅጩን ለምን አትነግረኝም? በእናት አርብ ጀምሩ። እንደሱ በለኛ። ተመልካቾቻችን የፊታችን አርብ ማታ ሶስት ሰዓት ላይ፣ አርብ ዕለት ማታ ነው ለቅዳሜ አጥቢያ፣ አርብ ዕለት ማታ ነው ካስማ ቴብል በልዩ ድምቀት ይጀምራል። የዛ ሴበለ ታዲያ እስከዚያው እርስዎን በፋንታው የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳይዘነጉ።